ሴት ልጅ ገና ባሆና ምግብ ብትሰራ ይቻላል ብለው እህቴ ባለቤቷ ከቤት ውጭልኝ ብሎ ከአባረራት ሶስት ወር አልፏል። ደግሞ ልጅ ወልደዋል። መጀመሪያ አብረው ሲኖሩ፣ እህቴ በአሁኑ ሰዓት ለማግባት በጣም ተቸግራለች። እሱ ሌላ አግብቷል። እሷ ግን ምንም የተናገራት ነገር የለም ከቤት ውጭልኝ ብሎ ከማባረር ውጭ እህቴ ምን ማድረግ አለባትም? ቤተሰብ በአደራ መልኩ ያስቀመጠውን ገንዘብ እንደማይፈልጉት እርግጠኛ ከሆነን ሳይጠይቅ መጠቀም እንችላለን? አንድ ሰው ከጎረቤት እቃ ከተዋሰ በኋላ ድንገት እቃው ቢጠፋበት፣ ከተዋሰው የበለጠ አዲስ እቃ ገዝቶ ቢሰጠው እንዴት ይታያል? አንዳንድ ሰዎች እቃ

ወአዑዙ ቢህ ምን ሸር ነፍሲ ወሰይአት ዓመሊ ም አማ ባዕድ፣ ዛሬ ከምናያቸው ጥያቄዎች የመጀመሪያው በሶላት ውስጥ ሆኖ ኩሹዕ ለመላበስ ብሎ አይንን መጨፈን እንዴት ይታያል? ምሱናው አይንን ገልጦ መስገድ ነቢያችን የሶላት ወሰላም አይናቸውን ገልጠው ነበር የሚሰግዱት። እያሰግዱ ሳለ አንዴ ወደፊት ተመልሰው ደግሞ ወደ ኋላ መጡ። ሶላት ካለቀ በኋላ ምን ሆነህ ነው ሲሏቸው፣ ወደኋላ የተመለስኩት እሳተን አላህ አሳይቶኝ ነው። እንደ ዛሬ የሚያስፈራ ነገር አይቼ አላቅም፣ ብለው ወደፊት ደግሞ ከተለመደው መቆሚያ ገባ ያልኩት፣ ጀነትን አይቼ ነው። የጀነት ፍሬ አላህ አሳይቶኝ ነበረ፣ ላመጣላቸው ነበር የሄድኩት። ባመጣው እስከ ቅያማ ቀን ድረስ ትበሉት ነበር ብለዋል። አይ ሰላም ወሰለም። ይሄ ነብዩ ሶላተ ወሰለም አይናቸውን ገልጠው ይሰግዱ እንደነበረ ያሳያል ተብሏል። ወከዛሊከ አንዳችሁ ሲሰግድ ከፊት ለፊቱ ማንኛውም ሰው እንዳያልፍ ይከልክል ብለዋል። አይኑን ጨፍሮ የሚሰግድ ሰው ተላላፊዎችን አይቶ መከልከል አይችልምና፣ በመሰረቱ ሱናው አይንን ገልጦ መስገድ ነው። አይናችን ከስጁድ ማድረጊያችን በስጁድ ሰር ግንባራችን ከሚያልፍበት ክልል አልፎ መሄድ የለበትም። ወደ ሰማይ የሚያዩ ወደ ግራ ወደ ቀኝ የሚያዩ ያለ ምንም ገደብ ወደፊት የሚያዩ ሰዎች አሉ። በተለይ ወደ ሰማይ ማየቱ ተከልክሏል። ሶላት ላይ ሆኖ ወደ ሰማይ የሚያይ አይኑ በዛው ይቀራል ብሎ አይሰጋም፣ እንዲህ የሚል ሐዲስ አለ። ወከዳልክ ሶላት ላይ የስጁድ ቦታውን ትቶ ወደ ተለያየ አቅጣጫ የሚያይ አኢላ ኸይር ሚን ከኔ የተሻለ ማን አለና ነው፣ ወዴት ነው የምታይ? ብለዋል፣ አላህ ተብሏል። ከአላህ ጋር ሆነን ሶላት የሰገደን ሌላ ለናይ አይገባም። በዚህ መልኩ ራሱን መቆጣጠር ያልቻለ ሁሹዕ እንዲያገኝ አይኑን ሰበር እንዲያደርግ ብሎ በሶላት ውስጥ አይኑን መጨፈን የፈለገ ሰው ቢያደርግ ችግር የለውም። ሱና ነው ብሎ ሳያም እኔ የግሌን ችግር ላክመበትን ያደረኩት ብሎ ጨፈኖ ቢሰገድ ችግር የለውም። አንድ ሰው ባንክ ቤት ብር ካስቀመጠ በኋላ ብሩን ሲያወጣ ወለዱን ምን ያደርገው ለሚስኪን ይስተው ወይስ ለሌላ ጉዳይ ያውለው? ሲጀምር ወለድ ያለበት ባንክ ቤት ላይ ማስቀመጥ አይፈቀድም። የባሰ በሩራ ካልሆነ በስተቀር ገንዘቡን ቤት ማስቀመጥ፣ አማና ሌላ ቦታ ማስቀመጥ የሆነ መልኩ ብቻ መጠበቅ ካልቻለ ሙአከድ የሆነ ሆነ ስጋት ካለበት እንጂ የሪባ ባንክ ቤት ወስዶ ማስቀመጥ በሪባ መተባበር፣ በወንጀል መተባበር ነው። ከተገደደና አማራጭ ካጣ እንደሚባለው እውነት ከሆነ ከወለድ ነፃ ብሎ ያስቀምጥ። ቤተኛውን መልኩ መጠበቅ ካልቻለ ሪባ ከመጣበት ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ይቻላል። እንደዚሁ ደግሞ አብዛኛውን አቅመ ደካማ የሆነውን የማህበረሰብ ክፍል ሊያገለግል ይችላል የሚባል ማህበራዊ አገልግሎት የሚሰጡ ነገሮች ላይም ቢውል ችግር የለውም የተባለበት ሁኔታ አለ። ማለትም በላጩ አቅመ ደካማ ለሆነ ሊልስ ሊቀምስ ለሌለው አሊያ ደግሞ የቀን ገቢውን በቂ በሆነ መልኩ ለማያገኝ ሚስኪን መስጠት አለበት። ነገር ግን ሲሰጥ ሶዳቃ ነው ብሎ ነው ይቷል። አላህ ጠይብ ነው ንጹህ ነው፣ አላህ ንጹህ ነገር እንጂ አይቀበልም ተብላ። ከገንዘቡ ለመገላገል ግን ወስዶ መስጠት አለበት። እዛው ትቶ መሄድ አለበት የሚሉም አሉ። እዛ ትቶ መሄድ እነሱን በወንጀል መተባበር አልሆሉ ለተለያዩ ለክፍር በጎ አድራጎት ለሚሏቸው ነገሮችም እንደሚያውሉ የሚጠቁሙ መረጃዎች አሉና እዛ ትቶ መሄዱ አይመከርም። ተገቢ አይደለም። ሲጀምር ተዓሙል ማድረጉ እንዲህ ነገር ላይ መግባቱ አይመከርም። ከገቡና ከመጣ ደግሞ አውጥቶ ለአቅመደካማ መስጠት ነው፣ ለነሱ ከመንገር ጋር፣ ለእነሱ ከማሳወቅ ጋ፣ አንተ ወስደህ እንደምትበላው እንዲገምቶ ማድረግ የለብን ሙስልም ሪባ ይበላል እስላም ሪባን ይፈቅዳል እንዳይ። እስላማዊ የግጥም መጽሐፍ ጽፌ መጽሐፍ ተሸጦ ገንዘብ ለማግኘት በፈልግ ሪያ ይሆናል ወይ? በላጮና የተሻለው ካልተገደስ አቅም ካለ ዕልምን በነፃ ማሰራጨቱ፣ ገንዘብን አስቦ ብቻ ንግድን አስቦ ብቻ እስላማዊ መጽሐፍትን መጻፉ፣ ሲዲዎችን ማሳተሙ አደብ አይደለም። በዕልም መነገድ ነው የሚሆነው። በሸሪዓ መነገድ ነው የሚሆነው። ቁርአንን ቅሩት ስሩበትም ቁርአንን ቀርተው የሚበሉበት ሰዎች ሳይመጡ በፊት ብላ ነብይ ሶላቱ ወሰላም አኽር ዘመን ላይ ቁርአንን የቀሩ በቁርአን የሚበሉ ሰዎች አሉ። ቁርአንን መተዳደሪያ የግል ጥቅም ማስገኛ የሚያደርጉ አሉ። ይህ ተገቢ አለለው። ወላክን ዒልምን አስተምሮ ክታብን ጽፎ ቁርአንን አስቀርቶ ኡማውን የሚያገለግል ይህን በማድረጉ የዕለት ገቢውን ማግኘት የማይችል ከሆነ ከሙስሊሞች ግምጃ ቤት ከተመደበለት ከሌላ መቀበል አይችልም። ይህን የሚመድብ ግምጃ ቤት ከሌለ፣ ተቋማት ከሌሉ በመጠኑ ንያውን ዋና ሀደፉን እሱን ሳያደርግ አብዝቶ ሳይደራደር ስግብግብ ሳይሆን ይቀበል ችግር የለውም። እና ዓላማውን እስላምን ማሰራጨት ከመሆን ጋር ከማድረግ ጋር መጽሐፎችን አሳትሞ መሸጥ ሪያ ውስጥ አይገባም። ነገር ግን አሳትሞ በመሸጡ በአንድ በኩል እስላምን ለመርዳት ብሎ ቢያደርገው ውስጡ ላይ በራስ መደነቅ፣ ዝናን መፈለግ፣ እውቅናን ማግኘት ታስቦበት ከሆነ ይህኔ ሪያ ይሆናል። እስላምን ለመርዳት እስላምን ለማሰራጨት ብሎ ቢጽፍ ገንዘብ ማግኘቱ እንዳለ ሆኖ ኪታቦችን፣ መጽሐፎችን ድምጾችን አብዝቶ የሚያሳትመው እውቅናም ጭምር ለማግኘት ብለው ከሆነ ከስረ ዱንያ አላክር በዕልም መነገድም ይሆናል መነገድ የሚባለው ብር ብቻ እውቅናን ስልጣንን ዝናን ማግኘቱም እዚህ ውስጥ ይገባልና ይከስራል አላህ ዘንድ ይጠየቃል አንድ ሰው አንድ ዕቃ ስጠኝ ቢለኝ ሰደቃ ሰጥቸዋለሁ ብለው ሰደቃ ሰጥቸዋለሁ ማለቴ የሰደቃውን አጅር ያበላሽብኛል ወይ ለጉራ ከሆን ሰው እንዲሰማ ለጉራ ከሆነ የተባለው ና። የሰደጋውን አጅር ሊያበላሽ ይችላል። ለጉራ ሳይሆን ለሪያ ሳይሆን የጠየቀውን አካል ለመመለስ እንዲሁ ለመንገር ብቻ ከሆነ ተገቢ ያልሆነን ነገር አድርጓል፣ ግነጅሩን አይቀንስም የለም። አ ደግሞ ሌሎች መልሶችን በመስጠት መመለስ ይቻላል። እንዲህ አይነት መልስ የማይመልሰው ሰው ካለ የት ሄደ ብሎ የሚከራከር ከሆነ ለተቸገረ ሰው ሰጠሁት ቢል ላባስ ችግር የለውም። ለኢኽባር ከሆነ ማለት ነው። እህት ለወንድሟ ዘካ መስጠት ትችላለች ወይ? የዘካ አሰጣጥ ተርቲቡ ምን ይመስላል? የዘካ አሰጣጥ ተርቲቡ ምን ይመስላል? ሰፊ ነው። በዚህ አይነቱ አጭር ፕሮግራም ላይ መዘርዘር ይከብዳል። ከተልክ ተርቲቡ የሚለው የሚገባቸው ሰዎችን ነው፣ አስናፎችን ነው፣ ከአስናፎች ውስጥ ያሉትን ነው። ባሰነ ዕሙመን፣ በጥቅሉ ዘካ ለፍሩዕና ለእሱል ወጫቸውን መሸፈን ግዴታ ለሚሆን ሰዎች አይሰጥም። እሱል ማለት ወላጆች፣ የወላጆች ወላጆች አባት እናት፣ አያቶች፣ ቅድማያቶች ቅማያቶች ማለት ለነዚህ ዘካ አይሰጥም። ካሉ ከተቸገሩ፣ ከጥሬ ገንዘብ ነው መስጠት የሚወጅበው። እነዚህ ኡሱል ይባላል። ለራስ ወላጆች፣ ለወላጆች ወላጆች፣ ለአባትም ለእናትም ወላጆች አይሰጥም። ከተቸገሩ፣ ከጥሬ ገንዘብ ነው የሚሰጠው وكذلك ለፍሩች አይሰጥም። ፍሩዕ ማለት ልጆችና የልጅ ልጆች ማለት፣ ልጆችና የልጅ ልጆች ማለት የልጅ ልጅ ልጅ እስከታችም ቢሆን፣ የወንድም የሴትም وكذلك ከሁለቱም ባይሆን ወጪውም የሚወጅብበት ወጪውን መሸፈን የሚወጅብበት። ለምሳሌ ባለቤቱ ለባለቤቱ ወንድ ዘካ መስጠት አይፈቀድለትም። በተቃራኒው ግን ሚስት ለባሏ መስጠት ትችላለች፣ ሀብት ካላት፣ አቅም ካላት። ሚስት ለባሏ ብሰጥ ችግር የለው ችግር የለውም። ብቻም ሳይሆን ለሌሎች ከመሰጥ ለእሱ ብሰጥ እና ራሱ እንዲችል ብታደርግ ይመረጣል። ከዚህ ውጪ ላሉት ይሰጣል፣ ለዘመዶች ትንሽ ኪላፍ ያለው ለወንድምና ለእህት ላይ በሻፍዕዮች በሐንበልዮች በሌሎች መሃል ኪላፍ አለ ራጂሑና ትክክለኛው የማይወርሳቸው ከሆነ አሁን ይቻላል እሱ ማይወርሳቸው ከሆነ ዘካ ይሰጣል ሚወርሳቸው ከሆነ ዘካ አይሰጥም የሚል ተፍሲል አለ አኩሊ ሓል የተሻለው ለነዚህም ቢሆን አቅም ካለ ከዋናው መስጠትም አቅም ከሌለ አሊያ ደግሞ እንደ አቅም የተሰጣቸው ካልበቃቸው አስፈላጊ ሆነው ከተገኘ ለእህት ለወንድም ይሰጥ ችግር የለውም ለአጎት ለአክስት ለአጎት ልጆች ላይ ላይ ለዘመዶች መስጠቱ ለባዕድ ከመስጠት የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዘመድ ሰደቃ መስጠት ዝምድናም ነው ዝምድና መቀጠልም ነው አጀሩ ነው በማለት ተናገረው አይ ሰላቱ ወሰላም። ዘካተልማልን በተመለከተ በአብዛኛው በደቡብ አካባቢ መተዳደሪያ እንሰት ነው። በዚህ ላይ ዘካተልማል ካለ እንዴት ነው የሚወጣው? እንሰት ላይ ዘካየል እንሰትን በመነገድ የእንሰት ተዋጽኦዎችን በመሸጥ ገቢ የሚያስገባ ሰው ከሆነ ነጋዴ ሆኖ በዚህ ያገኘው ገንዘብ 595 ግራም እና ከዛ በላይ ብር የሚያስገኝ ሆኖ አመት ከተቀመጠ የኔ ዘካ ይወጅብበታል እንጂ አምራቹ ማሳው ላይ እንሰት ስላለ የእንሰት ተዋጽኦች ስላሉ የሚመገበው ዘካ ይወጅበትም። ለምን ያለን እንደሆነ ዘካ የሚወጅበው? ሳይበላሽ ለረጅም ጊዜ ከርሞ ሊመገቡት የሚችል ተለክቶ ተመዝኖ አልያ ደግሞ ተሰፍሮ የሚሸጥ ነገር ሲሆን ራሱ ገንዘብ ሲሆን ወርቅ፣ ብር ሲሆን ዘካ ይጅበታል። ለረጅም ጊዜ ከርሞ ተቀምጦ ሊጠቀሙት የሚችል ስንዴ፣ ገብስ፣ አተር ዘካ ይጅበታል። ወይላ እንደዚህ አይነት ከተወሰነ ጊዜ በኋላ የሚበላሹ ነገሮች ላይ ቲማቲም ላይ ሽንኩርት ላይ ብርቱካን ላይ ሙዝ ላይ ከዛልክ እንሰት ላይ ከራሳቸው ዘካ የለም። እነዚህን በመነገድ የሚተዳደር ሰው ከነዚህ ያገኘው ገንዘብ ካለና ኒሷቡም ዘካ የሚወጅብበት ደረጃ ከደረሰ 595 ግራም የማድኑን ብር የሚያዝገዛ ያክል ካለው እንደ ምሳሌ 595 ግራሙ 20ሺ ቢሆን 30ሺ ቢሆን የሚያወጣ ገንዘብ ካለው አመት ከሞላ ሁሉም የራሱ ከሆነ ይኔ ዘካ ሚወጅብበት ነው የምንለው። እህቴ ባለቤቷ ከቤት ውጪልኝ ብሎ ካባረራት ሶስት ወር አልፏል። ደግሞ ልጅ ወልደዋል። መጀመሪያ አብረው ሲኖሩ እህቴ፣ በአሁኑ ሰዓት ለማግባት በጣም ተቸግራለች። እሱ ሌላ አግብቷል። እሷ ግን ምንም የተናገራት ነገር የለም ከቤት ውጭልኝ ብሎ ከማባረር ውጪ። እህቴ ምን ማድረግ አለባትም? አንተ እስካለህ ድረስ ይህን ሁሉ መቸገሯ አግባብም አይደል። ውጭልኝ ለምን እንዳላት በጊዜው ሄደህ መጠየቅ አለብህ። አንድ ሌሊት ውጪ እንድታደር መፍቀድ የለብህም። ሶስት ወር ሆኗታል ያልክ ነው። ሴት ልጅ ለአካል መጠን ከደረሰች በኋላ ከምንም በላይ የሚያስፈልጋት የሚጠቅማት፣ የሚበጃት የራሷ ቤት፣ የራሷ ጎጆ፣ አልጋ መኖር። አንድ ብሎ ውጪልኝ ያላት ቀን አንተ ቤት መታ እንድታደር መፍቀድ አልነበረበም። በዛው ቀን እጇን ይዘህ በምን ተጣላችሁ፣ ለምን ውጭልኝ አልካት ማለት ነበረብህ። እሱም ጥፋተኛ ነው፣ አንተም ጥፋተኛ ናቸው። ምንድነው ማድረግ ያለባት፣ ጥግ ማድረስ መኖር ይችላሉ። ይህን ያክል የሚያለያይ የሚያራርቅ አይደለም ችግሩ፣ ቁጭ ብሎ ተነጋግሮ መፍታት ነው። ፈበዓቱ ሓከመን ሚን አህሊሂ ወሐከመን ሚን አህሊሃ ብሎ አልቁርአን ሁለቱ ከተጋጁ ባልና ሚስት ከሱም ከሷም ፈራጅን፣ አስታራቂን ላኩ። አቅል ያላቸው፣ እውቀት ያላቸው፣ ፍትህ ያላቸው ተነጋግረው ያስማሙ። እንዩሪዳ ኢስላሐን ይወፊቂላሁ በይነሁማ ሁለቱም ሽማግሌዎች ማስማማትን ማስተካከልን ከሆነ የፈለጉት ሁለቱም ባለጉዳዮች ባለም ሚስትም ማስማማትን ፈልገው ከሆነ መስማማትን ፈልገው ከሆነ ሽማግሌ ያላኩት ውጤቱ ምን ይሆናል? ወፊቅላሁ በይነሁማ አላህ በመሃላቸው መግባባትን ያወርዳል ያመጣል። አይተው አማራጭ ከሌለ መለየት ከሆነ መለያትን መፍትሄም አላህ ተባረከ ወተዓላ መፋታትን የፈቀደው የደነገገው አብሮ በተለያየ መልኩ እየተጎዳዱ ከመኖር ስለሚሻን ዘመድን ማግባት ከተከለከለበት እህትን አክስትን የወንድም ልጅን የእህት ልጅን ኢላ ገይር ዛሊክ ማግባት ከተከለከለበት አንዱ ምክንያትም መፋታት ስላለ ብዙ ጊዜ ሰዎች ሲፋቱ ድንበር ያልፋል መፋታት የመቆራረጥ አንድ ምክንያት እህቱን አክስቱን የወንድሙን ልጅ ቢያገባ አንድ ሰው ከተፋቱ በኋላ ዝምድና ይቆረጥ ይችላል መፋታት የመጨረሻው አማራጭ ከሆነ ሽማግሌዎች አይተው ይሄ ይሄ በማላቸው እስካለ ድረስ አብረው መኖር አይችሉም ካሉ መፋታት ነው። ኒካህ ያለ ይህን ሁሉ ጊዜ ውጪ ተንጠልጥላ መቆየቷ ተገቢያ አይደለም። ባሎች አላህን ሊፈሩ ይገባቸዋል። ቤት ለቀሽ ውጪልኝ አይባልም። ከባድ ወንጀል لا تخرجوهن من بيوتهن ከቤታቸው አታውጧቸው። በርካታ የቁርአን አንቀጾች ላይ ቤቶችን ለሴቶችን ያደረገው አንድ አጋጣሚ ላይ ነው ቤቱን ከሴቶች አላህ ያነጠቃቸው

ፊል ቡዩቲ ይህኔ ቤቱ ያንቺ ያልተባለችም ጥፋት ካጠፋች፣ ማለት ዝሙት ከሠራት፣ የባሏን ክብር አልጋ ካስደፈረች ቤቱ የእሷ አይሆንም። የእሷ ተደርጎ አልተገለጸም። ከዚህ ውጭ ቤት የሷ ፈትሃትም፣ ዒዳ ቤት ከሆነን አደብ ካለን ፈትህ እንኳ ቢሆን በትክክል ፈትቻለሁ እንኳ ብትል ፎቺ ካልሆነ በስተቀር ከቤታቸው አታውጧቸው። ዕዳ እስኪጨርሱ ድረስ ሦስት ጊዜ ሀይድ ባይታ እስክትጠራ ድረስ ቤት አስቀምጣት፣ ወጪ አድርግላት። ፍቺው የመጨረሻ ከሆነ ቤት እንድትኖር ማድረግ ግዴታ አይሆንም። በተጣሉ ቁጥር ከቤት ውጪ ከሸሪዓ መውጣት፣ ከቤት ስትወጣ ልብ ላይ የነበረው መተዛዘን፣ መዋደድ፣ መተሳሰብ አብሮ ይወጣል። ቤት ውስጥ ከሆነ ግን ያለችው ከጊዜ በኋላ ይበርዳል። ታዋት ማታ ሲገናኙ በልጆች ጉዳይ ሲነጋገሩ ነገሩ ይበርታ። ፈቷት እንኳ ቢሆን ሁለተኛ አንደኛ ሁለተኛ ብቻ ከሆነ አብረው ሊበሉ አብረው ሊጠጡ ይችላል፣ ሊተያዩ ይችላል። በል ሴት ልጅ ሆን ብላ ባሏ ፈቷት እዛው የኖረች መልካም ልብስ ለብሳ ሽቶ ተቀብታ ባጠገቡ ልታልፍ ይገባ፣ እንዲመለስ ማለት እንዴ። ከቤት ማስበጣት ከባድ ወንጀል ነው። ሴቷን በመውጣቷ ወንጀለኛ ናት፣ ወንዱን በማስበጣቱ ወንጀለኛ ነው። ተመልሳ መግባት አለባት። አላስገባም ካለ አደብ መያዝ መቻል አለበትም። ባዲያም ፈርድም ቅብልያም በምንሰግድበት ጊዜ በሁሉም ላይ ሱራ መቅራት አለብን ወይስ አንደኛው ላይ ብቻ ከቅራንት ይበቃል? ሁሉም ላይ የፊት ሁለት ረካዎች ላይ ይቀራል። ፈርዱም ሱናውም ላይ ቅብልያውም ባልያውም ላይ የፊት ሁለት ረካዎች ላይ ይቀራል። አልፎ አልፎ ከሁለት በላይ ረካዎች ካሉ አልፎ አልፎ ሁለተኛ ሶስተኛ ረካ ላይ የሚቀራ ችግር የለም። አቡ ዳውድ ሌሎች የመዘገቡት ሀዲት እንዲህ አይነት ነገር ከነቢ ተገኝቷል። ሁር አስር ሶስተኛ፣ አራተኛ ረካ ላይ መግሪብ፣ ዒሻ የኋለኛ ሁለት ረካዎች ላይ አንዳንዴ ቢቀራ ችግር የለውም። አማ የፊተኛው ላይ ሁሌ ነብይ ቀሩ ነበር። የሶላት ወሰላም ቤተሰብ ባደራ መልኩ ያስቀመጠውን ገንዘብ እንደማይፈልጉት እርግጠኛ ከሆነን ሳይጠይቅ መጠቀም እንዴት ይታያል? አማና ብሎ ከሆነ ያስቀመጡት መንጋታ ይቻላል። እንደተቋጠረ ማስቀመጥ፣ ተጠቀሙበት ስፈልገው ትሰጠኛለህ ተብሎ ከሆነ የተቀመጠው መጠቀም ይቻላል። ምንም ችግር የለም። ቢጠፋሉ መተካት ግዴታ አንተ ጋር ይቀመጥ ስለተይከ ተሰጠኛ ያለ ከሆነ ግን ራሱ ተቋጥሮ ነው መቀመጥ ያለበት። ሁለቱ ልዩነት አለ። ለራስን መጠቀም ይቻል፣ ሌሎች ሌሎችን መስጠት፣ ይሄ ትልቅ አማና ነው። ባለነበት ጊዜ ይሄ አማና ነው፣ የጠፋው ከሳምንት በኋላ ፈልጋለሁ እስከምጥልኝ ያልከውን ሰው ድንገት ብርህን በሶስተኛው ግን ፈልጋው ብትሄድ፣ አይኑን ያሻሻል፣ ጀርባውን ሰጥቶ ይሄዳል። ጠፋብኝ እልሃል። ኢማንህ ነው የጠፋው፣ የጠፋው ብሩ ሳይሆን ኢማንህ ነው የጠፋው። አማና የሌለው ኢማን የለውን። ተው አማና ከኢማን ጋር የተያያዙ ናቸው። ይሄን ብር አስቀምጦ አማና ነው ካለ ለአስር ወርም ይሁን ለአስር ቀንም ይሁን ለሳምንታትም ይሁን ለአመታትም ይሁን ፈቅዶልህ ተጠቀም እስካላለህ ድረስ እንደተነካይግ ሰጥቶት ዞር እንዳለ አውጥቶ ቆጥሮ እንደፈልገም ያደርጋል። ሰዎች ከላይ ሲያዩት ማሻአላ አማና ኢማን ያለው፣ ከውስጥ ግን ዱንያ የተጫወተችበት እዚህ ነው። አክር ዘመን ላይ አማና ይጠፋል። እገሌ የሚባሉ ጎሳዎች ውስጥ፣ ብሔሮች ውስጥ አንድ አማና ያለው ሰው አሉ፣ ቤቱን ታውቃላችሁ? እንደ የተባል ይፈልጋል ደም አክር ዘመን ላይ አማና ያለው ይጠፋል። እገሌ የሚባሉ ጎሳዎች ወይም ብሔረሰቦች ውስጥ አንድ አማና የሚጠብቅ ሰው አለ አሉ። ማነው ወደሱ የሚጠቁመኝ የተባል ይፈለጋል ተባለ። አማና የሚቀበል ብዙ ነው፣ ነገር ግን ጠብቆ የሚያቆይ ጥቂት። አማናን ጠብቆ ማቆየት እንደሚችል እርግጠኛ ያልሆነ ሰው አማና ማቀበል ለሱ ወንጀል ነው፣ አይቻልም። አንድ ሰው ከጎረቤት እቃ ከተዋሰ በኋላ ድንገት እቃው የሚጠፋበት ከተዋሰው የበለጠ አዲስ እቃ ገዝቶ ቢሰጠው እንዴት ይታያል? ምንም ችግር የለውም። የሚቀበለው አካል ከተስማማ የሚቀበለው አካል ከተስማማ ምንም ችግር የለውም። አንዳንድ ቤቶች በተወሰኑ መገልገያዎች ላይ ቢዝነስ የንግድ ስራ የሚሰሩ አሉ። ለምሳሌ የዳቦ መጋገሪያ ምጣድ፣ ሽንኩርት መፍጫ ማሽን ወዘተ እነዚህን የገቢ ምንጮች አለማዋስ የቁርአን አያው ከሚገልጸው ሁኔታ ይገባል እንዴ የሚል ነው። ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተሟሉ ማዋስ ግዴታ የሚሆነው ሶስት መስፈርቶች ከተሟሉ፣ አንደኛ የተዋሰው አካል ተገዶ ተቸግሮ የጠየቀ ከሆነ፣ ሁለተኛ የጠየቁትን እቃ ተጠያቂው ባለንብረቱ ጠያቂው በሚፈልገው ልክ ወይም ከዛ በላይ ለራሱ ማይፈልገው ከሆነ፣ ሶስተኛ የጠየቀው አካል በአግባቡ በአማና ተጠቅሞ እንደሚመልስ እርግጠኛ ከተኮነ፣ እነዚህ ሶስቱ ከተሟሉ የጠበቀ ሱና ነው ዋጅብ ነው ላዴታክ ተብሏል። ስለዚህ ማሽኖችን መሰል ነገሮችን እያከራዩ ወይም እየሰሩባቸው የሚተዳደሩ ሰዎችን አውሶኝ ካሉ የቀን ገበያቸው እንዲቆም ተደረገ ማለት ስለሚሆን ማዋሱ ግዴታ አይሆንም። የጠየቀበት ቀን ላይ ስራ ፈቶ ቤት ቁጭ ብሎ ከሆነና ሌሎች መስፈርቶች ተሟልተው ከሆነ አዎ ይሰጣን። አንዳንድ ሰዎች እቃ ይዋሱ እና አብዛኛው ጊዜ አይመልሱም ከመለሱም እንኳ ሰውን አዛድ ካደረጉ በኋላ ነው። ለእነዚህ አይነት ሰዎች መከልከሉ እንዴት ይታያል? ችግር የለም ቀደም ሲል ደርስ ላይ ተብራርቷል። አደባል እኛ የመስጠት ግዴታ እንዳለብን ሁሉ የሚጠይቀው አካለም ሊጠብቀው የሚገባ አደባል ስርአት አለ፣ ግዴታዎች አሉበት። በአግባቡ መገልገል አለበት። ተገልግሎ እንዳበቃ መመለስ አለበት። ሳያበቃ በፊት እንኳን ባለቤቱ ስጠኝ ቢለው የመስጠት ግዴታ አለበት። እሱም በማይጎዳ መልኩ ለካፍር ስጋ ይሰሩበት ቢላዋዲስት መስጠት ይፈቀዳል። ከአሁን ቀደም ሱረቱል ካፍሩን ማጠናቀቂያ ላይ ከካፍር ጋር መኗኗርን ህግጋቶችን ስንዳስ የካፍሮችን ዕቃ ለመጠቀም ብንገደድ መጠቀም ይቻላል ወይ የሚለው ነጥብ ላይ ሶስት አይነት አቋሎችን ጠቅሰናል። ከዚህ ውስጥ በላጩ የእነሱን ዕቃ ሳነካ መኖር ከቻለን የእነሱን ዕቃ ሳነካ መኖር። ለመጠየቅ ከተገደደን አዲስ ንጹህ ዕቃ ከሆነ መጠቀም ይቻላል እንበለው። ቀጥታ የተነካካ ዕቃ ከሆነ ማይፈቀደን ነገር እንደሰሩበት

የሆኑ ካፍሮችን በጎ ብትሆኑላቸው መልካም ብታደርጉላቸው አላህ አይከለክላቸውም ተብሏልና። ካፍር ማረድ ስጋ ሰርቶ መብላት ፈልጎ እቃው ባይኖረው ቅድስ የሆነ ጎረቤት ቢሆን ለምሳሌ፣ አሊያ ደግሞ እቃ ተሰርቆበት ቢሆን ሰርቶ መብላት ቢፈልግ ብታውሰው፣ ከዛ በኋላ ሲመጣ ማጠብ በሚቻለው መልኩ አጽድተህ የእነሱን እቃ ተውሰን ስንጠቀም እኛ ለራሳችን አጥበን መጠቀም በምንችልበት መልኩ ሲመለስ አጥበን ብንጠቀም ምንም ችግር የለው። ይሄን እንደ አይነቱ ነገር በምናደርግበት ጊዜ ታዕሊፍን መነየት አለብን። አንሰጥህም ብንለው አንተን ሳይሆን የሚጠላው የያዝከውን የተሸከምከውን፣ ትልቁን ሀብትህን፣ መለያህን፣ ዲንህን ነው የሚጠላው። ሸሪአው ደግሞ ቁርአን ላይ لا ينهاكم الله <سؤال> عن الذين الى اخره አንገጹ ላይ በግልጽ አላህ ነግሮናል። በጎ መሆንን አላህ አልከለከለም። ይህ በጎነትን መስጠቱ ማድረጉ ማድረግ እኛ የምንመራው እንመረው በአቅላለን የካፍር ስጋ የነካው እንዴት እያሉ በውስጣቸው የሚከብዳቸው ሰዎች ይኖራሉ። የሚመራን ሸሪዓን ደሊል እኛ የምሽሪኮች አገር ወይም የአህል ክታቦች የመጁሶች ሀገር እንሆናለን። የእነሱን እቃ ለመጠቀም እንገደዳለን። ምን እናድርግ ሲሏቸው ነቢዩ ዐለይሂ ሰላም ካፍር በኸምር የነካውን በሐራም የነካውን እንዴት ትበላላችኋላ? ሸሪዓ የሚመራው ዐቅል አይደለም። ሌላ ካላገኛችሁ አጥባችሁት ተጠቀሙበት። ብላ ሴት ልጅ ጀናባ ሆና ምግብ ብትሰራ ይቻላል ወይ? ነዓም ጀናባ ሆና ምግብ መስራት ትችላለች፣ ችግር የለም። ምግብ ለመስራት ከለመታጠብ ሽርጥ አይደለም። ባይሆን ጀናባ የሆነ ሰው ምግብ ሲበላ አከዳለክ ሲተኛ ውዱእ ቢያደርግ መልካም፣ ለመብላት ውዱእ ማድረጉ ተመራጭ ነው እንደተባለው። ምግቡን ማዘጋጀቱ ወደ መብላቱ መሄድ ነውና ውዱእ አድርጎ ምግቡን ቢያበስሉ ቢያዘጋጁ የተሻለ ነገር ግን ጀናባ ላይ የሆነች ሴት ወይም ወንድ ምግብ ማዘጋጀት አይችልም ተብሎ አይከለከልም። ጸጉሯን ተሰርታ ጀናባ ከሆነች መታጠብ ያለባት ጸጉሯን ፈታ ነው ወይስ በክፍት ቦታ ማፍሰስ ትችላለች። ፈቶ መታጠብ ከተሻለ ችግር ከሌለው ቢፈታ የተሻለ። በርካታ ዐለሞች ዘንድ ዋጅም የሆነው ግን ከሀይድ ደም ስትጠራ ከወራባ ደም ከወሊድ ደም ስትጠራ ሴት ልጅ የተሰራ ፀጉሯን ፈታ መታጠብ አለባት በግዴታነት ብሏል በርካታ ዐለሞች። አማ ጃናባ ግዴታ አይደል ሊደጋገም ስለሚችል ማለት ነው በየጊዜው ሊገጥም የሚችል ነገር ስለሆነ የሰው ልጅን ያስቸግራል። የወራባ ደም የወሊድ ደም አልፎ አልፎ የሚከሰት ነገር ስለሆነ መፍታቱ ያስቸግርም። ይሄም ላይ ቢሆን ጠንከር ያለ ወሊደም የሚሆን በወራው አደም ላይ ፈታ ትታጠብ የሚል የሚያስገድድ የለም። ለበጎ ፈቃደኝነት ብታደርግ መልካም ነው፣ ሱና ነው። አላሁማ ኢላ የፀጉር የፀጉር አሰራሩ፣ የፀጉር ተፈጥሮ ደረቅ ያልሆነው ፀጉሩ ካልተፈታ በስተቅር በስተቀር ውሃ አይዘልቅም ወደ ቆዳ የሚል እርግጠኝነት ወይም ወለበ ካለ ፀጉሯን ልትፈታ አለ። በሌላ መልኩ ማድረስ የምትችልበትን መንገድ ልትፈጥር ይገባታል።